አልፎ ቁንጂና እንደ ትንግርት ሆና ተፈጥራ እንደ ኮከብ የምታበራ እፁብ ድንቅ ልጅቱ ስራ የሆነ ቦታ ይገባል የሆነ ነገር እኔ እግዚአብሔርን አላውቃትም ሆን ብላ ልታጣለኝ ነው የሚለው። ሰላም ሰላም፣ እንዴት ናችሁልኝ ውድ የኔ ቅመሞች፣ የኔ የምንጊዜም ተናፋቂዎቼ፣ ናፍቆቶቼ፣ እንዴት ናችሁልኝ? ዛሬ በጣም ደስ በሚል ቪዲዮ ነው የመጣሁት። ብቻዬንም አይደለሁም። በጣም ነው ደስ የሚለው እና ገና እኔ ዩቲዩብ ቻናልስ ጀምሩት፣ ሼር፣ ሰብስክራይብ፣ ላይክ ያረጋችሁ አበርታቱ። ሰሪ ዲቫ የምር በጣም ደስ አይልኝ። ብቻዬን አልተገኘሁም፣ እሱ ጋር ነኝ እና ትልቅ ደስታ አለኝ። ወደ በፊት ተመልሰናል ፋሚሊ ምን ተመሽ ኮረም ነው እስከኛ እኮ እንደዚህ ነኝ እኮ ማለት ዛሬ ዘግቶኛልና ብዙ አላወራም። አንቺንሽ የምታወሪ እሺ ነው አውራችኋለሁ። እና ቪዲዮ ካልሰራም ብላ ጭቅጭቅ አርጋኝ ነው የመጣ ነው።

ከአንቺ ጋር ምንም ነገር አልፈልም። እንደተመቸ፣ ችግር የለውም ግን እኔ ጋር ብትሆን ባትሆን ብዙም ለማለት ይከብዳል። አረስ ቀልድ ነው። ፋሚሊ ውድ ፋሚሊዎቻችን እንዴት ናችሁልን? በሀገር ውስጥም በውጭም ያላችሁ የእኛ ቅመሞች ደህና ናችሁልን? እኛ እጅግ በጣም ደህና ነን። ትንሽ አዲስ ነገር ተፈጥሯል። ያው አዲስ ነገር ምንድን ነው? ፋይናሊ ተስማምተናል ይመስለኛል። እንዳና ጋር ያለው ነገር በሙሉ የተቀረፈ ይመስለኛል። ሁለት ሁለት እኔ በኋላ ላይ ነው ያየሁት። የምር ፋሚሊ በኋላ ላይ ሳየው ደንግጫለሁ። እኔ ራሱ ሁለት እንትን አዘጋጅታ ነበረ ፈተና። ከሁለቱ አንዱ እኔ ነኝ፣ ሌላኛው ደግሞ አማር የሚባለው ልጅ ነው መሰለኝ፣ ደረሴ ነው እና እኔ የምር ማንም ምንም የማውቀው ነገር የለኝም በሰዓቱ በቃ ከራሲ ጋር ያወራው ስለነበረ፣ እኔ የምታቁኝ ዴቭ የድሮ ዴቭ እንደዚህ አልነበርኩም። በአጋጣሚ የሆነ ነገር ተፈጥሮ ነበረ፣ ግን ያው አስተካክዬ ምናምን ይቅርታ ጠይቂያት አለሁም። በትልቅ ሰው አስጠይቂ ይቅርታ ጠይቂያት ነበረ። እኔን ፈተናውን እንዳለፍኩት ይመስለኛል። ሀሳብ አንቀየረች አይደለ? አማር የሚባለውን ልጅ በቃ ልትፈትነው አልፈለገችም። ምክንያቱም ከኔ ጋር ኦሬዲ አንድ አመት ሆኗል ይመስለኛል፣ አንድ አመት ይኖራል። ግን ደግሞ አሁን ይቅርታ ያደረግኩል ማለት ዳግመኛ ጥፋት ብታጠፋ ይቅር ለልህም ለልህም ይችላል አለልህም እያልሽ ነው። ካጠፋ ለልህም ይችላል። በሁለት ጥንዶች መካከል እኮ ይቅር መባባል ያስፈልጋል። የሆነ ሰው ሊያጠፋ ይችላል። የሆነ ሰው የሆነ ነገር ሊያደርግ ይችላል። መቻቻል የሚባለው እንደዛ አይደለ? እንጂማ ሁላችንም እኮ ሁላችንም ሰዎች ስንባል ስህተት እንሰራለን። አዎ ማንም ሰው እዚህ ጋር አሁን ፋሚሊ አለ፣ ፋሚሊዎች፣ የምር እውነት የምነግርሽ ሊመስልሽ ይችላል አንቺ ሁሉም ስህተት ይሰራሉ ሰዎች ስንባል በሙሉ ስህተት እንሰራለን። እነሱ አይሆነሽም ሊልሽ ይችላሉ የሆነ ነገር ሊጽፉ ይችላሉ ምናምን። እውነታውን የምታውቂው አንቺ ነሽ ከነሱ በላይ። ለምን? እያንዳንዱን ነገር እየኖርሽ የምታሳየው አንቺ ነሽ ቪዲዮ የምትሰሪላቸው የሆነ ነገር የምታደርግላቸው አንቺ አይደለሽ። ሰው ከአንቺ በላይ ማንም ፔንሽን ቁስልሽን፣ ማንም ሊያቅልሽ አይችልም ፈጣሪና አንቺ ብቻ ነሽ። ፋሚሊዎችሽ እምታሳያቸውን ነው የሚያውቁት። ሌላ ምንም የሚያውቁት ነገር የለም። እኔም የማሳያቸውን ነው የሚረዱት። ገብቶሻል? የምር የምነግርሽ አንድና አንድ ማወቅ ያለብሽ ነገር እንወዳቸዋለን። እኛም እነሱ ይወዱናል ብለን ነው የምናስበው። እኔ አሁን ቢሰድቡኝ ምን ቢሉኝ፣ ምንም መስሎ አይታይኝም። ለምን ስለሚወዱኝ ነው ብዬ ነው የማስበው። አይ እኮ ለምን መሰለሽ፣ ይኸውልሽ፣ እኔን የሚያውቁ በዛ አይደለም። መጥፎ ነገር ስራ ስሰራ ምናምን አዲስ ሆኜባቸው ነው ጥሩ ነገር ሲሰራ ነው የሚያውቁ። ይገባሻ? ግን ችግር የለውም አፉ ተባብለናል። በእርግጥ ሁላችንም የምናውቀው በዚህ ማነቱ አልነበረም። ግን ኧረ በቃ እንደ ያጨቅጨቅያቸው እንዴ ጨቀጭቅሻቸው ምን አድርጊ ነው የምታያቸው? እኔኮ እሺ ችግር የለውም ደግሞ ወዳቸዋለሁ። በቃ ከዚህ በኋላ አንጨቀጭቃችሁም። ከዚህ በኋላ በቃ እኔና ኢልዳና ተመልሰናል። ከዚህ በኋላ ሰላም ወርዷል። ምንም ነገር ቢመጣ ወደኋላ ኋላ አንመለስም። ቃል ተገባብተናል። ምንድን ነው ቃል የተገባባ ነው በህይወታችን ውስጥ ሌላን ሰው ላናስገባ እና ደግሞ ችግራችንን ራሳችን ብቻ ልንፈታ ተነጋግረናል። እኔም በዛ ተስማምቻለሁ። እሷም የምትፈልገው በቃ ስርዓት እንዲኖረኝ ነው። ስርዓት አስይዛኛለች፣ ይኸው አስተምራኛለች። ብዙ ነገር አልፏል። ሰው ደስተኛ ነኝ አሁን። ከዚህ በኋላ እኔ እና አንቺ ቪዲዮ ስንሰራ ብቻችንን ነው፣ ሰው አናስገባም። ደስተኛ እንሆናለን። ቃል ተገባተነላ ለፋሚሊዎች መናገር ስላለብኝ አውርተናል። ለፋሚሊዎች ማሳውቀናል። ከዚህ በኋላ እነሱም አምኖ ሊቀበሉ ይገባል። እንግዲህ ዴቭ ተመልሷል፣ ካም ባክ እኳ እንደና ተቀበላችሁት። በቃ ልደት ደግሞ ሀፒ በርዝዴ እያላችሁ በሙሉ ከልብ አድርጊ አመሰግናለሁ። ያከበራችሁኝ ክበሩልኝ፣ ባላችሁ ላይ ጨምሮ ጨማምሮ ጨማምሮ ጨማምሮ ይስጣችሁ። እኔ ሰው አንቺ ደግሞ ውለጂ፣ ከበጂ እበጂ እበጂ። ምን ነው ማማዬ፣ ምንድን ነው አንቺ ደግሞ ውለጂ እበጂ እበጂ፣ አይባል ነገር ያው ብቻ ፋሚሊ፣ ዛሬ ሰርፕራይዝ አለኝ። ለኤልዳና የሆነ ነገር ልሰጣት ነው። ግድ የለም ዛሬ ገደል ይዤሽም አልገባም። ቁመት እንለካ ካልልሽም ወይ እዚሁ አትፍሪ። እሺ ምንድን ነው ተረጋጊያ፣ አትይዤ ጋር ጋር ነኝ እንዳት ገልጭ እንዳት ገልጭ ይላና፣ እሺ እቺ እንግዲህ ፋሚሊ ለእናንተ ነው የምነግራችሁ። ይሄ እንግዲህ የኔን የልቤን ይነግርልኛል ብዬ ያስብኩት ነገር ነው። ከዚህ በኋላ አላጠፋም ብዬ አስባለሁ። ፈጣሪ ይጨመርበት። እንዳታስደነግጠኝ። ደስተኛ ትሆናለች በኔ። ከዚህ በኋላ በጣም ደስተኛ ትሆናለች። ደስተኛ አረጋታለሁኝ። ህይወቴን ከዚህ በኋላ ለእሷ ሰጥቼ የተሻለ ቦታ እንደርሳለን ብዬ አስባለሁ። አንድ አመታችንን ምክንያት በማድረግ ምንም ነገር አላደረኩላትም? ይሄ ገና ጅማሮ፣ እራቱ ይቀጥላል። ገና ቆይ መጀመሪያ ስማኝ፣ ቆይ፣ ዝም በይ። እኔ እያወራኋቸው ነው እንዴ፣ ምንድን ነው ካላወራሁኝ ሙቼ ይገኛለዋል። አይ ምናምን አይቻልም፣ ዝም በይ። እና ፋሚሊ፣ እቺ ነገር ከየት ብዬ እንዴት ብዬ እንዳመጣት እኔ ነኝ የማውቅ ግን ችግር የለውም አሁን ወደ እኔ ዞር ወደ እኔ ብቻ መግለጽ አይደለም ወደ እኔ ዞር እሺ ይኸውልሽ የለ አትኮሳተሪም ደስተኛ ሁኚ ሳቂ እስኪ አዎ ሳቂ እንደሱ እስኪ ሳቂ አሁን በቃ ፋሚሊዎች ስስቂ ነው ደስ የሚላቸው አታስመስይ ሳቂ በደንብ የምር ፋሚሊዎች ልንገራችሁ አስቸጋሪ ልጅ ሆናለች የሆነ ተቀይራለች ምናምን ብቻ። ሂላና ይሄ የምሬ ነው መናገርሽ፣ ከልቤ በጣም ታግሰሽኝ፣ በጣም አስቸጋሪ ሰው ሁኜ ብዙ ነገር አድርጌ ምናምን ባጠፋሁትም እና ደግሞ አንድ ዓመት ሙሉ ስለቻልሽኝ ከልብ አርጌ እጅግ እጅግ እጅግ በጣም በጣም በጣም በጣም በጣም አርጌ ነው የምወድሽ። ከዚህ በኋላ ከጎንሽ ሁኜ ማንም ሰው ቢመጣ ኔ ልጠብቅሽ ቃል ገብቼልሽ ይቺን አበባ አልኩኝ እንደ ወይኔ ወይኔ፣ ምንም አይደለም። አይ ምንም አላልኩም፣ አበባ አይነሽ ነው ያልኩት። ምንም አላልኩም፣ አበባ አይነሽ በቃ ነው እ አሁን መሮጥ ከእኔ አልችልም አላመለም፣ አልችልም። ማምለጥ የለብሽም። ፋሚሊ ደስተኛ ነሽ? በጣም ይሁንስ። ስጨምን እንደዚህ አምሮባት መጣች። ምን አለን ሆነ። በአሪፍ ነገር ብናከብረው ምን ችግር አለው? አይቀርም። በሰፊ ቆንጆ አድርገን ምናምን ያበደ ነገር አዘጋጅተን አንድ አመታችንን አንቨርሰሪ እናከብራለን። አይደል አንድ አመታችንን አንድ አመት ሙላ ነው አይገርምም ስንት ነገር አለ ግን የምር ረጅም ነው ግን ፋሚሊዎች እናንተም አላችሁበት ሁላችንም ነን የዚህ ደረጃ የደረስነው አዎ በጣም ነው ግን የምንወዳችሁ የምር በጣም አሁን ሳሚኛ አሁንም እሮጣለሁኝ እንጂ ዳና ሳሚኝ እንጂ አረደ እዚህ ና አልሰምህም ለምን እምቢ እሺ በቃ ችግር የለውም በቃ ችግር የለውም አስቸጋሪ አልሆንም እኔ ብቻ ፋሚሊዎቻችን ደስተኛ እንዲሆኑ ዛሬ መጣ ነው እንደተታረቅን ለማሳየት አደለ? በደንብ ከዚህ በኋላ አብረን ደስተኛ እንሆናለን ብዬ አስባልሁ። ውለዱ ክበዱ፣ ምናምን እያሉን ነበረ። አትለያዩ፣ ሁሌም አብራችሁኑ ደስተኛ ሁንልን፣ ምናምን እያሉ ነው እና የምር እኔ የምር በጣም ነው ደስ የሚልኝ